በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም። ግንቦት 28 በዝች ቀን አባ ጌሬሎስና አርባ አምስቱ ልጆች በሰማዕትነት አረፉ። ደግሞም የከበሩ አባቶች የአብርሃም የይስሐቅና ያዕቆብ መታሰቢያቸው ነው። እግዚአብሔር ምስጋና ይሁን። እኛንም በከበሩ አባቶችን በጾለታቸው ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሚን። በዝች እለትም ከአባ ጻኪዮስ ገዳም አባ መርቆሪዎስ አረፈ። አንጦኒዮስም እንዲህ አለ። ለእኔ ገዳም አለኝ። ይኸውም የወንድሞችን የመርቆሪዎስ እረፍቱ ቀረበ እያሉ ወደ እኔ መንኩሳት የመጡበት ነው። እኔም በረከቱን ለመቀበል ወደ እርሱ በሄድኩ ጊዜ ነፍሱ ከሥጋው ሳትለይ በተመስጦ ላይ ያገኘሁት ከመንኩሳቱ ጋር በእነርሱ ዘንድ ሶስት ሌሊቶች ኖሩን። በሶስተኛይቱም እለት ነፍሱ ተመልሳ አይኖቹን ገለጠ። ባየንም ጊዜ ከእኔ ዘንድ ምን ሰበሰባችሁ አለን። እኛም የሆነው ሁሉ ነገር ነው። ከዚያም በኋላ ያየነውን እንዲነግረን ለመኑ። እርሱም የሚያስፈራ ሰው ወደ እርሱ መጥቶ ነፍሱን እንደወሰዳት የኃጢያንን ስቃይም እንዳሳየው የጻርቃንንም ዋጋቸውን ተቀ ተድላቸውንም እንዳሳየው ነገረን። ከዚያ በኋላ ወየው ብሎ በማልቀስ በግንባሩ ከምድር ላይ ተደፍቶ እንዲህም አለን፤ ወንድሞቼ ሆይ ወደ ሐራጺ ገዳም ወደ አባ ጊዮርጊስ ማደሪያ ሂዱ፣ ከኔ ጋር የነበረው መልአክ መርቆሪዎስን መልሳችሁ በትንሽ በዓት ውስጥም ሲጋደል የኖረ ጊዮርጊስን አምጡ ሲል ሰምቻለሁና። ይህችም ስጋው እስቲቆጠር የተጋደለባት የጨው በረሃ ናት። ወንድሞች መነኩሳትን በሄዱ ጊዜ ሙቶ አገኙት። ወደዚያ ገዳምም አምጥተው ቀበሩት። ይህም ወንድሙ መርቆሪዎስ እንደደረቀ እንጨት እስቲሆንም ስጋውንም እጅግ አሰቃየ። ከዚያ በኋላ ወደ ጋዳም ይሄድ ዘንድ ተሰናበተኝ ደግሞም ግንቦት 28 ቀን ወደ እኔና ታገኘኛለህና አለኝ። በቀጠረኝም ቀን ወደ እርሱ ሂጄ አገኘሁትና እኔ ወደ አባቶች እሄዳለሁ፣ ወደ አንተም ሶስት አጋዝኖች ይመጣሉ። ስጋዬንም በጀርባቸው ላይ ጫን። እነርሱም ወደ ቦታዬ በእግዚአብሔር ፍቃድ ይመሩሃል። በዚያም በማደሪያው ውስጥ ድፈኑኝ አለ። እንደ ቃሉም ሆነለት። ከመቃብሩም ቁጥር የሌላቸው ድንቆች ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በጻድቁ መርቆሪዎስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሚን። በዝችለት ተጋዳይ የሆነችም ዓለምን ንቃ የታዎች አባ ዳንኤል ስለ እርሷ እንደተናገረ የዓለምን ፍላጎት ሁሉ ድል የነሳች ቅድስት አመተ ክርስቶስ አረፈች። እንዲህም አለ። በበረሃም ሳለሁ በሌሊት ተነስቼ በጨረቃ ብርሃን ተጓዝኩ። በተራራ ላይ የተቀመጠ ሰውንም አየው። ጠጉሩም ሁለመናውን ሸፍኖታል። በልቡም ወደ እርሱ ሂጄ ይህ ምን እንደሆነ ልወቅ ብዬ ወደ እርሱ ሄድኩ። ባየችኝም ጊዜ ወደ ተሰነጠቀው አለት ውስጥም ገባች። ሰው እንደሆነ አውቄ የእግዚአብሔር ሰው ሆይ ወደ እኔ ትመጣ ዘንድ በረከትን እንዲቀበል እማልድሃለሁ አልኩ። እጅግም አብዝቼ ለመንኩ። ከዚያም በኋላ አባት ሆይ አልወጣምና ይቅርታ አድርግልኝ አለችኝ። ስለምን አልኳት። እኔ ሴት ነኝ ራቁቴን ስለሆንኩም አለ አለችኝ። ይህንንም ሰምቼ የለበስኩትን አጽፍ ጣለውላት። ለብሳም ወጣች። በአንዲትም ጸለይን በአንድነትም ጸለይን። ከዚያ በኋላ እናቴ ሆይ ከዓለም ወደዚህ ስለወጣሽ ይህንን የተሰነጠቀ አለት እንዴት እንዳገኘሽ ንገረኝ አልኳት። እርሷም እንዲህ ብላ መለሰችልኝ። በወላጆቼ ቤት ድንግል ሁኜ በኢየሩሳሌም የምኖር ነኝ። ሁልጊዜ የሚጎበኙኝና ከኔ ጋር የሚነጋገር አንድ መነኩሳት ነበሩ። ከጥቂት ቀኖችም በኋላ ወደ እርሱ ይህልኩ በእግዚአብሔር ፊትም ኃጢያቱን እየታመነ ሲያለቅስ አገኘውት። ደጁንም በአንኳኳ ጊዜ አልከፈተልኝም። እየተጸጸተ ለቅሶን አበዛ እንጂ። በዚያን ጊዜ በልቤ እንዲህ አልኩ፣ እኔ ስለ ጉስቁልናዬ ስለ አፍረቴ የማላለቅስና የማልጸልይ ለምንድን ነው? ወደ ማደሪያም ፈጥኜ የሄድኩኝ ማቅለበስኩ፣ በዘንቢልም ሽምብራ በእጽዋ ውሃን ያዘው በክብር ባለቤት ጌታችን ኢየሱስ ክርስቶስ መቃብር ዘንድ እንዲህ ብዬ ጸለይኩ። አቤቱ ጽኖ ኃያል ለዘላለሙ ድንቅ ይሆንክ፣ የጠፉትን የምታድን፣ የወደቁትን የምታነሳ፣ ወደ አንተ የሚጮኹትን የምትሰማቸው፣ የታመነችም ባሪያን ታድናት ዘንድ ይቅርታህን ምሕረትን ላክ። ከምግባር ድህ ድሃ ይሆንኩ ባሪያን ጎብኘኝ፣ ንስሐዬንም ተቀበል። ለረጅም ዘመን ስንቅ ይሆን የሆነች ዘንድ ይህንን ሽምብራና ይህንን የጽዋዋ ባረከው፣ ስለ ነፍሴ ድህነትም ያሰብኩትን እንዳላቃልል ለሆዴ ምግብም ለሚያሻኝ። ከዚያ በኋላ ነፍሴን በእግዚአብሔር ላይ በመጣል ወጥቼ ወደ በረሃ ሄድኩ። እስከ ኤርትራ ባህርም ደረስኩ። ከዚያ ወደዚያም በረሃ መጥቼ ይህንን የተሰነጠቀ አለት አገኘሁ። ይሄ እግዚአብሔር ያዘጋጀልኝ መኖሪያዬ ነው አልኩኝ። እነሆ በዚያ በረሃ ውስጥ ሰላሳ ስምንት አመት ሆነኝ። ያላንተ ሰው አላየሁም። ይህም የዘንቢል ሽንብራና የጽዋ ውሃ 38 አመት ከእሳቸው ስመገብ አልጎደሉም። ልብሴ ግን አለቀ። ነገር ግን ይሄ ቦታ ስለ ልብስ መከለያ ሆነኝ። የበጋ ፀሐይ ትኩሳትም አላስቸገረኝም። ቁር ቢሆንም በዕድሜ ዘመኔ ሁሉ አላስጨነቀኝም። ከዚያ በኋላ ከዘንቢል ካለው ሽምብራ እንድመገብ ማለደችኝ። ከሽምብራው በላው ከውሃውም ጠጣው፣ ግን አልጎደለም። እግዚአብሔርንም አመሰገንኩ። ልብሴንም ልተውላት ወደድኩ። እርሷም ከዚህ የተሻለ አምጣልኝ ብላ ይህንን እምቢ አለችኝ። ከዚያ በኋላ ከእርሷ ዘንድ ሄድኩ። ወደ ገዳም ደርሼ ስለ እርሷ ለአባ መኔቴ ነገርኩት። እርሱም ሁለት ልብስ ያለው ለሌላው አንዱን ይስጥ ብሎ ጮኸ። ፈቃደኞች የሆኑትንም አምጡልኝ። ያን ጊዜ ይዤ ሄድኩኝ። ለአመተ ክርስቶስ ለሰጣት ብዙ ደከምኩ። እርሷን በመፈለግ ዞርኩ፣ አላገኘዋትም። ከጥቂት ቀኖች በኋላ አረጋውያን ወደ እኔ መጡ፣ እንዲህ አሉኝ፦ ወደ ኤርትራ ባህር የሚያደርሰውን መንገድ ይዘን በጣኔዎስ በረሃ ስንጓዝ ከዋሻ ዘንድ ሴት ተቀምጣ አይተን ከእርሷ በረከት ለመቀበል እሩጠን ሸሽታ እሩጠን ሸሽታ ከዋሻው ገባች። ወደ ዋሻው አፍ ቀርበን ግን አላየናትም። ሽምብራ በዘንቢል፣ ውሃን በጽዋ ግኝን፣ በላን፣ ጠጣን። ያን ጊዜም አለቀ። እስከ ንጋትም አደርን። በነጋ ጊዜ በረከቷ ለመቀበል ቅድስቲቱን ፈለግናት፣ ሙታም አገኘናት። ጠጉሯም ስጋዋን ሁሉ ሸፍኖ፣ በዚያም ስግድን፣ በበዓቷም ውስጥ ቀብረናት፣ የዋሻውን አፍ በድንጋይ ዘጋን። የቅድስቲቱ በረከት እንድንቀበል አድሎናልና እግዚአብሔርን ያመሰግንን፣ ወደ በዓታችን ገባን። በሰማሁ ጊዜ አስቀድሜ ያገኘዋት እንደሆነች አወቅኩ። የነገረችኝንም ሁሉ ነገርኳቸው። ጥላትዳ ቢሎስ ድል ያደርግ ዘንድ ክፉዎች አጋንንትንም ደካማውን ድሃ የሚረዳ የተመሰገነ እግዚአብሔር ፍጹማን አመሰገን። ለእግዚአብሔር ምስጋና ይሁን። እኛንን በዝች ቀን ጸሎት ይማረን፣ በረከቷ ከኛ ጋር ይኑር ለዘላለሙ አሚን። በዝህ ዕለት የቅዱስ ኤጲፎኖስ ስጋ ወደ ቆጵሮስ ደረሰ። ይህም እንዲህ ነው። ቅዱስ ዮሐንስ አፈወርቅ ወደ መንበረ ሲመቱ እንደማይደርስ ትንቢት እንደተነገረበት ወደ ቆጵሮስ ሳይደርስ በመርከብ ውስጥ ሳለ ግንቦት 16 ቀን አረፈ። ባረፈ ጊዜ በመርከብ ጭነው ወደ ቆጵሮስ ከተማ ደረሱት። ካህናቱና ሕዝቡ ሁሉ መጡ። ከእሳቸውም ጋራ ወንጌሎች፣ መስቀሎችም፣ መብራቶችና ማዕጠንቶች ይዘው ነበር። የሐዋርያ ጉባኤ ከታላቂቱ ቤተ ክርስቲያን እስክንድርያ እስኪደርሱ በዝማሬና በማሕሌት በሚገቡበት ጸሎቶች ሁሉ እያመሰገኑ ስጋውን ተሸክመው ካህናቱም መቃብሩን በቤተ ክርስቲያኑ ውስጥ ሊያዘጋጁ ወደዱ። ቀድሞ ስለ ክፉ ስራቸው ቅዱስ ኤጲፋንዮስ አውግዟቸው የነበሩ ሁለት ዲያቆናትም ተቃወሟቸው። ስለዚህም አርባ ቀን ተቀመጠ። ነገር ግን ሽታው እንደ ሙታኖች ሽታ አልተለወጠም፣ እንደ አንቀላፋ ሰው ሆኖ እንጂ። ከዚያ በኋላ አንድ ደግ ዲያቆን ወደ ቅዱሱ ስጋ ቀርቦ አባቴ ወይ፣ በእግዚአብሔር ዘንድ አንተ ባለሟልነት እንዳለህ እኔ አውቃለሁ፣ ብትፈቅድስ ክፉዎች ተቃውሞች ልታሸንፋቸው ትችላለህ ካለ የቅዱስ ኤጲፎኒዎስንም እጁ እጅ ይዞ ምድሩን መታበት። በዚያም ጊዜ ሁለቱ ዲያቆናት በግንባራቸው ተደፉ፣ ለመሞት ደረሱ፣ ወደ ቤታቸው ወሰዷቸው፣ ሞቱ። ቅዱስ ኤጲፎኖስንም ካህናቱ በሚጣፍት ሽቶዎች ገነዙት። በከበሩ ልብሶችም ጠቅልለው ከከበረ ድንጋይ በተሰራ ሳጥን ውስጥ ጨምረው በቤተ ክርስቲያን ውስጥ ቀበሩት። ቀድሞ በሕይወቱ ሳለ እንደሚሰራው ከስጋው ድንቆች ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም ሚማረን በረከቱ ከእኛ ጋር ትኖር ለዘላለሙ አሚን። በዚች ዕለትም የአባ ሳንጣ፣ የሰማዕት አጋቦስ ስም መታሰቢያቸው ነው። በረከታቸው ከእኛ ጋር ትኖር ለዘላለሙ አሚን።